ድሬዳዋ ነኝ ያለሁት እና በጂኒ ጉዳይ ዋት ስንመጣ ፈርተን ተንቦቅቡቀን ነበረ። ምክንያቱም የድሬዳዋ ህዝብ በጣም ተናዷል። በቃ በእርግጠኝነት በእሷ ጉዳይ የመጣን ሰው ፈነካክተው ነው ያባሩት ብለን ነበር ያሰብነው። ግን ካሰብነው ነው በተቃራኒ ነው ያገኘ ነው የድሬዳዋን ህዝብ እጅግ በጣም ደስ የሚል ህዝብ ነው ስንሰማ የነበረውን ነገር ማየት ችለናል ማለት ነው። አንዳንዴ ያላሰባችሁት ነገር ሲሆን የሚሰማችሁ ስሜት በቃ ልነግራችሁ አልችልም። እና ትልቅ ምስጋና ለድሬዳዋ ህዝብና ለድሬዳዋ ፖሊስ ዲፓርትመንት በጠቅላላ ከዋና ኮሚሽነር፣ ምክትል ኮሚሽነር እንዲሁም ኮማንደር እንዲሁም ኢንስፔክተር በእውነት ትልቅ አክብሮት እና ምስጋና ማቅረብ እፈልጋለሁ በግሌ እኛ ያልጠበቅነውን ግብዣ ያልጠበቅነውን ነገር ያልጠበቅነውን እንክብካቤ ስላደረጋችሁልን በጣም የገረመኝ ነገር የድሬ ድሬዎች በጠቅላላ እስር ቤቱ ላይ ተከምረው ምንም ቤተሰብ እዚህ ላይኖራት ይችላል ብለው ምግብ ይዘው ሊጠይቋት የመጡ የድሬ ልጆችን ፍቅር ያሳያችሁን በአይናችን አይተናል እና እጅግ የሚገርም ፍቅር ነው። ሰው እንዴት የበደለውን ሰው በዚህ ልክ ይንከባከባል? እና ድሬዎች ትለያላችሁ በእውነት በአይኔ ያየሁትን ነገር ነገም ዛሬ መመስከር እፈልጋለሁ ጂኒ እህታችን እንግዲህ የድሬ ህዝብ ሁሉም ይቅርታ አድርጎላት ወደ ቀድሞ ነገሯ እንደምትመለስ ባለሙሉ ተስፋ ነን። የድሬ ሰዎች ፍቅር መሆናችሁን በአካል ተግኝተን መተን አይተነዋል ማለት ነው። ያደረገችው ነገር ለሁላችንም ቲክቶከሮች ትምህርት የሚሆንና ዝም ብሎ እንደመጣልን እንዳናወራ ትልቅ ትምህርት የሚሆን ነገር ነው ያስተማረችን። ድሬ ድሬ መጀመሪያ ፍቅር አስተምራናለች። ዛሬ ደግሞ ስርዓት ያለው ወሬ እንድናወራ ስላስተማረችን እናመሰግናለን ማለት ነው። ድሬዎች፣ ቃል የለኝም። ዛሬ ድሬ ደዋን እያለ ነው። እስከ መቼ እንደምንቆይ አናውቀውም። ፍቅሯ የሚለቀንም አይመስለንም። ጃንዬን ደግሞ አፉ እንደምትሏት ባለሙሉ ተስፋ ነኝ። ሪፖስት፣ ሼር፣ ኮፒሊንክ እያደረጋችሁ ለመላው ለኢትዮጵያ ህዝብ አድርሱ። በጣም እናመሰግናል። ድሬ ድሬ ይልሃል አባቴ ድሬ ድሬ ድሬ እያላችሁ ዛሬ እንግዲህ ዘና በሉ። ሚኪያችንን ሚኪን አስገብቼላችኋለሁ ከፊት ለፊት እንግዲህ ሚኪ ያለውን ሰምታችኋል ማለት ነው። በድሬ ዳዋ ነው እና ሚኪ የሚገኙት ማለት ነው። ሚኪ እንዲሁም ሌሎች ቲክቶከሮች ሰብሰብ ብሎ በድሬ ዳዋ ነው የሚገኙት ማለት ነው። እሱም ለምንድነው የሄዱት ለምን ሄዱ የሚለው ያው ታውቃላችሁ። ለምንድ ሄዱ ጂኒ እዛ ናት ያለችሁ ታስራ ያው እንግዲህ ጂኒን ለመጠየቅ ነው የሄዱት። ግን እየፈራን ነበር የሄድነው ያው እሱ እንዳለው እንደተናገረው እዚህ ጋር እየፈራን ነበር የሄድነው ነው ያሉት። እንግዲህ ምንም ያስፈራ ነገር የለም። በነገራችን ላይ ድሬ ፍቅር ናቸው፣ ድሬ ፍቅር ናቸው። ደግሞ እኔ እዚህ ጋ አንድ ታለች ማን ነው ስሟ? ባለፈው ሙስሊም ሆና የነበረችው እናንተ፣ አረ ወደ ወሬ የገባው ስሙ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ላይክ ሰብስክራይብ አድርጉ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንደሆነ ነባሮች፣ ላይክ ሼር እያደረጋችሁ እንግዲህ ቆይታችሁ ከሜላት ጋር እንዲሆን ጋብዘናችኋል ማለት ነው። እና ውዶች፣ ምን ይመስላችኋል? መስለት ነው ባለፈው ሙስሊም የሆነችው አቧ ሚራ ያበሰለማ ታቋታላችሁ። ማን ነበር ስሟ? ይቅርታ፣ በጣም ይቅርታ። የድምጽ የበቃ ይጎረንናል እናንተ። ምን ልጠጣበት ቀጠን እንዲል ለድምፅ ምናምን እንዲመች ማለት ነው። ማን ነበር ስሟ? በእናታችሁ ፍሬ ፍሬ ፍሬ፣ አይዋ መጣችልኝ፣ ፍሬ ፍሬ ፍሬ። ደግሞ ማን ይነካኛል ብላ ማን ይነካኛል ብላ እየተሳደበች ነበር። እኔ ደሞ እዚህ ጋር የእሷን ድምጽ ባመጣው እና ባሰማችሁ አንቺስ ተባባሪ ነሽ ወይ ብላችሁ ደግሞ እኔ በቅርብ ብገባ እናቴ እንዳታስገረጭ ድርድር ይወስዳችሁ ብዬ ፈርቼ ነው እንጂ እንግዲህ። ፍሬ ድሬዎች በምናምናችሁ እንደዚህ ብላችሁ ምናምን እያለች ነበር። ምናልባት ሰምታችኋት ከሆነ ሰምታችኋት፣ አልካልሰማችኋት ደግሞ መቼም ውጭ ሀገር ነው ብኖረው ብላ እየተሳደበች ነበረ ማለት ነው። እና መቼም አልያዝም መቼም አልልም ብላ ነው። በነገራችን ላይ ጂኒ እንግዲህ በዚህ ሳምንት ትፈታለች ማለት ነው እንደውም ጃኒ ምን አደረገች መሰላችሁ? እስር ቤት ባለችበት ችሎት በቀረበችበት እንግዲህ ያው በችሎቱ ላይ ፈታ እንዳደረገቻቸው አንድ ወንድማችን እየተናገረ ነበር ማለት ነው። ጃኒ ይህ ሽቲ እኔ እናቴ ለብሰዋለች፣ ይሄው እኔ ለብሸዋለሁ፣ ልጄ ለብሰዋለች፣ ሲቀጥል ደግሞ ገና የልጄም ልጅ ትለብሰዋለች። እንዴት ናችሁ እዶቼ ዳጊ ቡና ነኝ። ዛሬ ቡናዬን ላስተዋውቅላችሁ አይደለም የመጣሁት፣ በጣም ከፍቶኛል መለያዬ እና መከበሪያ የሆነው ሽቴ በሱ ስለተሰደብኩኝ በጣም አዝኛለሁ። ዝም ብላችሁ ስለኛ መጥፎ መጥፎ ነገር ከማውራታችሁ በፊት ኑ እስኪ ድሬዳዋ ተምሳሌት የሆነውን ፍቅር የሆነውን ቡናዬን ልጋብዛችሁና ትክክለኛዋን ድሬዳዋ ላስተዋውቃችሁ። ትክክለኛዋን ድሬዳዋ ስታዩት እናንተ ራሱ በተናገራችሁ ነገር ትጸጸታላችሁ ብዬ ተስፋ አደርጋለሁ። የብረራዋን ንግስት ተምሳሌት የሆነውን የዳጊም ቡና ሲቀምሱ ፍቅር እናስተምራችኋል። እኛ ፍቅር ነው የምናስተምረው። ያው ስድብ ያው እንግዲህ ሁሉም በያፉን ስለሆነ እና በዛው ማስታወቂያ ሆኗታልና እኔ እኮ ምለው እውነት ጃኒ አንዳንዴ ጃኒ እንትን ለነሱ ማስታወቂያ ነው እንጂ የሆናቸው እና አንዳንዴ ፍምስ ፍምስና ሊመጣ ስል የሆነ ነገር ይፈጠራልና ለጃኒም እንድትፈምስ በደንብ ሰው እንዲያውቃት ይሄ ነገር የተፈጠረው፣ ባይፈጠር ጥሩ ነበር። ለእሷም ብዙ ነገሮችን ነው ብዙ ነገሮች ናቸው። በዚህ እንግዲህ በሳምንትም በ15 ቀንም ውስጥ በታሰረችበት ሰዓት ብዙ ነገሮች የጎደሉባት ነገር ይኖራሉ ና ዛ እናትየዋ በጣም ነው የሚያሳዝኑት። እና ግን እግዚአብሔርን ሚኪን እዚህ ጋር ሳላደንቀው ስለማላልፍ ስለሚኪ ማለት እሱን ለመመስገን የመጣሁት እና ሚኪ እግዚአብሔር ነው የምላቸው። ያወኩት አላወቁት እከሌ ምናምን አይልም። ብቻ የሚዲያ ሰው ሆነ እከሌ እንዲህ ሆነ ከተባለ የሚችለው ከሆነ ይሄዳል። ና በጣም ደግና መልካም ቀልብ ያለው ልጅ ነው ና እየተናገረ ነበር እሱ እንደውም እኔ ጃኒን ከሚዲያ ውጭ በአካል አግኝቻት ወይም አብረን በልተን ወይም አብረን ጠጥተን ወይም እንደዚሁ ጓደኝነት እንኳን ማለት ኖርማኒ እንኳን ይሄን የምናወራ ጓደኞች አይደለንም። እና ግን ሰው ስለሆንክ ብቻ ያው ሰውን እንትን ማለት አለ። በአንተ ድምፅ ሆነ በአንተ ድምፅ መሆን ሰው የሆነ ነገር የሚሆን ከሆነ በዛ ምክንያት ነው ድሬዳዋ ድረስ ሄዶ እንግዲህ የጠየቃት ማለት ነው። እውነት ሚኪዬ ልቦናህና የቀይረው ነው። መልካም ሰዎች ይብዙልን አትሉም? እና ጃኒም እንግዲህ እውነት የበለጠ እንድትፈምስ ነው የሆነችው። እና አንዳንዴ የሆነ ነገር ከመፈጠሩ በፊት በደንብ ፈምሳችሁ ታዋቂ ሆናችሁ ታሰሩ ወይም የሆነ ነገር ሁኑ፣ እና ከዛ በኋላ በደንብ እንድትፈምሱ ትሆናላችሁ። እውነቴ ነው የምላችሁ። አንዳንዴ ግን እየመረጣችሁ አሁን ለመፈመስ ብለን የምንናገራቸውን ቃላቶች የባሰ እና ለመፈመስ እንዲመቻችሁ ግን ጥሩ ቃል ጥሩ መልካም ነገር ነገር እንትን ብላችሁ መርጣችሁ ተናግራችሁ ለመፈመስ ተዘጋጁ ነው የምል ያለሁት እኔ እና ይህንን ለማለት ነው። ገብቷችኋል? አሁን እሷ በዛም በዚህም ሆነ ሁሉም በሷ ፎቶ የማይሰራ የለም፣ በጥሩም ሆነ በመጥፎም ሆነ የማይሰራ ሰው የለም። እና ብዙ ሰዎች እየሰሩ ነው። ስለዚህ ለዚህ ደግሞ እግዚአብሔር ይመስገን ብቻ። እሱ አሁን እንደውም የችሎቱን ሰው ፈታ እንዳደረገቻቸው በችሎቱ ውስጥ ፈታ እንዳደረገቻቸው ነው። የድሬ ሰዎች ምርጦች ናቸው። ችሎት ላይ ቀርባ ምርጦች ናቸው እናንተ። አልቻሉ እና በሳቅ ነው የሞቱት። እና ያው አንዳንዴ ሰውን ፈታ የሚያደርግ ነገር ሁልጊዜ ሰውን ፈታ ማድረግ ካለመደባችሁ ፈታ ታደርጋላችሁ። እና ሰውን ፈታ ታደርጋለች አንዳንዴ እጃኒ ማለት ነው። ያው ሳታስቡት ነው መነገራችሁ ላይ የምትናገሩትም ሆነ የምትቀልዱት የምትጨፍሩትም ሆነ ሰውን የሚያዝናና ነገር ከሆነ የእናንተ እንትን ቼክቸራችሁ ነው የሚባለው። እሱ አሁን ለምሳሌ ቤት ታዩ አይታቸዋ ከሆነ እውነቴን ነው የምላችሁ፣ ሰው ተሰብስቦ የእሷን ወሬ ለማዳመጥ ነው የሚፈልጉት እና እሷ የምትለውን ነገር ታዝናናቸዋለች። እኔ አላውቅም፣ ጥሩ ነገር እኮ እንትን ብላ አይደለም። ቤት ታዩ አሁን ለምሳሌ ጥሩ ነገር የምታደርገው ነገር ሊኖር ይችላል፣ ግን አንዳንዴ የምታወራው ነገር ምንም ተጨባጭነት የሌለው ነው። ግን ሰው ይወዳታል፣ ታውቃላችሁ እሷ እንድታወራቸው እሷ እንድታጫወታቸው ከእሷ ጋር ማሳለፍ ይፈልጋሉ። ትናንት ከእንትና ቤት ከድቦራ ቤት ነበሩና፣ ደብሮኛል፣ ምናምን እያለች በእናትሽ በቤትሽ ግቢልን እያሉ ስለምኗት ነበረ። ስድቧም ሆነ የሆነ ነገሯም ሆነ ይናፍቃቸዋል፣ አንዳንዴ ማለት ነው። እና ውሃ እየጠጣሁኝ እናንተ፣ ፈትፈታ ፈተፍቱ፣ ውሃ እየጠጣችሁ ታዲያ ጉሮሮዬን ስለሚዘኝ ነውና ነው እና ፍትፈት አይደለም። ይሄ በእውነትን ከሆነ በትክክለኛው ነገር ነው እየተናገሩ ያለሁት። እና ጂኒ በዚህ ሳምንት ትፈታለች፣ በነገራችን ላይ ምክንያቱም እዛ ችሎት ላይ ቀርባ ራሱ ፈታ ነው ያሉት አሉ ሰዎቹ። እና ሲያወሩ በጣም ነው እንትን የሚሏቸው። ፈታ ዘና ነው ያደረገቻቸው። እና እኔ ድጋሚ ስመጣ ሽቲ ለብሽ ነው የምመጣው። እናንተ ምርጦች ሰዎች ናችሁ ድሬዎች ምናምን እያለች ነው ፈታ ያደረገቻቸው እንጂ የባሰ እንደው እንትንለላ ማለት በሱ አቂም እንዲይዙ ወይም የሆነ ነገር እንዲያደርጉ እንትን አላለችም። እና በዚህ በቅርቡ እንደምትፈታም ደግሞ ሚኪ እንግዲህ ነግሮናል ማለት ነው። እሱንም በደንብ አድርገው አስተናግደው በቤታቸውም ሆነ በውጭም ሆነ በተለያየ ቦታ እውነት በደንብ ተቀብለውት ነው ያስተናገዱት እና በጣም ደስ የሚል ነው። የድሬ ህዝብ በነገራችን ላይ አሁን አይደለም አሁን ጃኒ ስለታሰረች አይደለም የሚነገርለት፣ ከበፊትም እንግዳ ተቀባይ እንደሆነ በቃ የሄደው ሰው ሁሉ ተደስቶ እንደሚመጣ ነው። ድሬ ሄዶ ደስ ብሏቸው እንደሚመጡ ነው። በዘፈንም ሆነ በተለያየ ነገር በደስታ እንትን እንደሚሉ ነው የተናገረው እና የሚነገርለት ለማለት ፈልጌ ነው እሱ አይደለም ስለዚህ እልላችሁ ፈልጌ ነው ድሬ ዛሬ አይደለም ሰለሱ መልካምነት ወይም ስለ ድሬ ጥሩነት የሚነገርላት ማለት ነው። ጃኒ ማለት ዝም ሽት ይለብሳ ነው። ኮሄደች አይታችኋት አለ ዜጋ ያስገባችሁ እንድታያት ብዬ ነው። እዛ በመሄድ ሄድበት ሰ ሽት ነው። በተለያዩ ቦታ በተለይ ወደዛ ወደ ድሬ ስትሄድ በብዛት እሽት ይለብሳ ነው የምትሄደው፣ እና እኔ አንዴ ሁለት ይመስለኛል ሄዳለች። አንዴ ብቻ አይደለም በምትሄድ ሲያት እሽት እየለበሰች ነው የምትሄደው ምክንያቱም ሽቲ የሚለብሱበት ምክንያትም አንደኛ እንደ ባህል ያስተዳደገ አሁንኛ አሁንኛ ለምሳሌ ለምሳሌ የወሎ ለጉ የጎንደር የምን የምን ልብስ እያልን እንደምንለብሰው እነሱ ደግሞ የድሬ ልብስ ሽቲ ነው። ሽቲ የሆነበትም ምክንያት ደግሞ ሀገሪቷ ሞቃታማ ትመስለኛለች እኔ እጃ ላቅ ገብቷችኋል። ሽቲ የሚለብሱበት ምክንያት የሀገሪቷም የባህል ልብስ ሊሆንበት የቻለው ምክንያቱ አገሪቷ ሞቃታማ ስለሆነች ከሙቀቱ አንጻር ሰፋ ያለ ልብስ መልበስ ስላለባቸው ይመስለኛል እንግዲህ ሽቲ ተመራጭ የሆነበት እዛ አካባቢ ሊለበስ የቻለበት። እና በልብስ የተነሳ ምንም ይሄን ምንም ምንም ነው፣ ታውቃላችሁ፣ ምንም ችግር የለውም። ሽቲ ለባሶች ስብትል ልብሳችን ተነካ፣ ሽቲ ለባሶች ሽቲ የሚለብሱት ነው። ምንም እኮ የሚያሳፍር ነገርም ሆኖ አይደለም፣ ልብስ ነው እኮ። ማንኛውም ሰው ራቁቱን ያለ ልብስ የሚሄድ የለም እንደ ኢትዮጵያ ውስጥ የሆነ ብሄር ራቁቱን የሚሄድ ያለ ልብስ ወይም የሆነ ነገር ከለላ አድርጎ ቅጠል ለብሶ የሚሄድ የለም። አለኮ ይሄ የሚያስቀይም ወይም እንትን የሚል ሆኖ አልነበረም። ግን ምናልባት ሌላ ፋራ ምናምን ብላ የተሳደበችው እሱም ደግሞ በቀልድ እኮ ነው። ማለት አንዳንዴ ስትቀላለዱ ሚዲያ ላይ መሆናችሁን ትረሱና ወይም ልጅነት ያጠቃችኋል ይመስለኛል። አላቅም እሷም ልጅነት ይዟት ይሆን አላቅም በምን እንትን እንዳለች አላቅም ያለችበትን ስላላወቀች እንደዛ ብላ የተናገረችው እንጂ ማለትም እኔ ካልባ አይመስለኝም። ጃኔ እንደዛ ብላ የተናገረችበት ምክንያት ማለት ነውና ምንም ያን ያክል ወንጀል ማነው? ስሙ ይሱ ነው፣ ምን ማን ነው እየተናገረ ነበርና፣ ምን አለ ሌሎች ወንጀለኞች እንደሱ አታሰሰው የሚያዙ ቢሆን ነው ያለው። እውነቱን ነው የሚደፍሩት እነዚህ ህፃናት የሚደፍሩት እናቶችን አዛውንትን የሚገድሉት ለምን ተይዘው እንደሷ ፍርድ አይፈረድባቸውም? እሷ ገና ተናገረች በአፏ ተብሎ ነው። ይህን የድሬ የህዝብ ወይም የድሬ የከንቲባ ወይም የድሬ የህግ አካል ቆራጥኖትን ማሳየቱ ጥሩ ነገር ነው። ለሌላው ትምህርት ይሆናል። ለምን አደረገ ብዬ የምንትን የምልበት ነገር የለኝም። ግን ኢትዮጵያ ላይ እንደዚህ በአፍ ተናገሩ ተብሎ እንደዚህ መያስ ህግ ካለ ለምንድን ነው መጥፎ ነገር በጣም አስቀያሚ ማለት አስጠያፊ ነገር የሚሰሩትን ለምንድን ነው እያያዘ ወደ ህግ ወደ እስር ቤት የማይወረውራቸው? እንደዛ ቢሆን እኮ አገሪቷም እንደዚህ ማለት ይህን ያክል ምስቅልቅሎ አይወጣም ነበረ። ታውቃላችሁ፣ ሁሉም ቦታ ላይ እንደዚህ አይነት ነገር ቢሆን ባፋችሁ፣ በተናገራችሁት እንዲሁም ደግሞ በሰራችሁ ስራ፣ የሰራችሁ ስራ ምንድን ነው? ይሄ አሁን ለምሳሌ ምን ልበላችሁ፣ ለምሳሌ አሁን የሕፃናት ደፍሮ ታስሮ ታስሬ የተፈረደብኝ ፍርድ ተፈርጆ ወይም እንደዚህ የሆነ ነገር ሲሆን ወጣለው ብሎ እንደፈለገ የሚያደርግ አለ፣ እንደፈለገ የሚዘርፍ አለ፣ እንደፈለገ አዛውንቶችን የሚደበድብ አለ፣ እንደፈለገ ሰው ከተቀመጠበት ሂዶ እኔ አዛዥ ነኝ ብሎ እነሱን የሚቀጠቅጥና የሚደበድብ ብዙ አለና እነሱ እነሱ እነሱ ላይ ህጉ ቢበረታ ነው የምለው። የእሷ እዳው ገብስ ነው ነው የሚባለው መቼም። አፏ እንዳልጧት ነው የተናገረችው። ያን ነገርም ምክንያቱም የሚዲያ ሰው እንደመሆኗ መጠን ከምንም አይነት ነገር ገብታ አታውቅም። ከምንም አይነት ነገር እንትን ብላ አታውቅም። ገብቷቸዋል። እሷም ለራሷ ትጠነቀቃለች። ይሄ ግን እንግዲህ በጨዋታ መሀል አንድ አልጧት ይመስለኛል የተናገረችበት ይህም ነገር ይመጣ ብላ አይደለም። ሰው በነገራችን ላይ የሆነ ነገር እንትን ሲል የሆነ ነገር ይመጣብኛል ብሎ አስቦ ወይም አቅዶ አይደለም ይህን ነገር የሚያደርገውና ይህ ለማለት ነው እና ጃኒ እየተፈታች ነው እንግዲህ፣ አቀባበል እንድታደርጉላት የአዲስ አበባ ልጆች ቲክቶከሮች፣ እንዴ በሙሉ አቀባበል ያደርጉላት እርግጠኛ ነኝ። እና በጣም ነው የሚወዷት፣ ሁሉም ሰው በጣም ነው የሚወዳት። እና ሁሉም ሰው ቪዲዮ ሰርቶላት እና ሁሉም ሰው ቪዲዮ ሰርቶላታል። ጃኒዬ፣ እንግዲህ በቅርብ ተፈተሽ፣ አቀባበል እንደምናደርግልሽ ባለሙሉት ተስፋ ነኝ። ስለተከታተላችሁኝ ከልብ እያመሰገንኩኝ፣ እህታችሁ ሜላት ነበርኩ አብሬያችሁ የቆየሁት። በሌላ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ ከወዲሁ እሰናበታችኋለሁ። ላይክ ማድረጋችሁ እንዳትረሱ። መልካም ምሽት ይሆንላችሁ። ባይ ባይ።